ጥፋቱ ማጋ እንዳለ እያወቀ እኔ አሁን አብርሃምን ማግኘት የማልፈልገው፣ እኔ እና እሱ ልንግባባ አንችልም። ምክንያቱም ለምን ከኔ አጠገብ አልቆምክም እንደማለት መሰለኝ። እኔ የእሱ ነገር ወደ እውነት ስትሸሹ፣ ወደ እውነቱ ስታመሩ አንዳንድ ሰዎች ይሸሿቸዋል፣ ከኔ ይርቋቸዋል፣ እናንተን እንደ ጥፋተኛ ያደርጓቸዋል። ወደ ሩታ ስለተጠጋው፣ እውነቱን ስለተናገርኩ ወይ ከእውነት አጠገብ ስለሆንኩ ብዙ ሰው ሸሽቶኛል፣ ብዙ ሰው ደግሞ እንደ ጥፋተኛ አይቶ አድርጎኛል። በእንደዚህ አይነት አጋጣሚ ብዙ ሰው ወዳጅም ጠላት የሚለይበት ታይም ነው። እናላ ሞክረናል፣ ሁላችንም ሞክረናል ግን ይሄ ነው የሚባለው ጠላ መጣ ነው እና ጋሺ ልትሰማ የምትችለው እሷ ነች እና አንተም በተቻልከው አቅም ጋሺን ካገኘ ደጋግመ ጋሺን ብታገኘው እና ብታወራው በይ በቀደም ሩታ ታማ ነበረ በታመመች ጊዜ አቤላ ለምንድን ነው በሚዲያ መታመጣ ትችልች እዛው መጨረስ አትችሉም ነበረ ምናምን ያላችሁ ሰዎች አላችሁ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ከብዙ ቆይታ በኋላ ተመልሼ መጥቻለሁ። ያው በሰሞን እየተፈጠረ ያለው ነገር እኛም እናንተም ሁላችን የምናውቀው ነገር ነው። ትንሽ ደስ የማይል ነገር ነው እና በዚሁ አጋጣሚ አንዳንድ ነገሮች እየተፈጠሩ ነው። ማለት እኔ ህይወት ላይ ማለት ነው። እኔም ህይወት ላይ አንዳንድ ሰዎችም ህይወት ላይ እኔን በምን እያሰባችሁኝ እንደሆነ አላቅም። እንዴት አስባችሁት እንደሆነም አላቅም። ማለት በቀደም ሩታ ታማ ነበረ በታመመች ጊዜ አቤላ ለምንድን ነው በሚዲያ የምታመጣ ትችል እዛው መጨረስ አትችሉም ነበረ ምናምን ያላችሁ ሰዎች አላችሁ። ለምንስ በሚዲያ ምናምን አመጣችኋት ምናምን የምትሉ ሰዎች አላችሁ። ቤተሰብስ የላትም እና ይሁን ያልታሰበ ነገርም እያወራችሁ ያላችሁ ሰዎች አላችሁ። እንዴት እንዳሰባችሁት አላውቅም ማለት ቤተሰብ የላትም ወይቺ ልጅ። ቤተሰብ እንዴት ነው ባዳ የምታደርጋት? ቤተሰብ የላትም እስኪባል ድረስ ለምንድን ነው እንደዚህ የምታስብለው? አትወዳትም፣ እንደ እህት አይደለችም፣ እንደ ምናምን ምትሉ ሰዎች አላችሁ። እናንተ በምን ሀሳብ እንዳስባችሁ አላውቅም። በራሳችሁ መንገድ ትክክል ልትሆኑ ትችላላችሁ፣ ትችላላችሁ። በኔም በኩል ደግሞ ትክክል ነኝ ብዬ አስባለሁ። ምክንያቱም ሩታ እዚህ አብርሽ ከሄደ ጀምሮ ምን እያለች ነው? ማንንም አልፈልግም፣ ማንንም ማግኘት አልፈልግም እያለች ነው እና እኔም ብዙ ነገር እያልኳት ብሶም ብዙ ነገር እያላት አልሰማ ስትል፣ እኔ ደግሞ ያው በሚዲያ ምናልባት የምትግባቧት ወይ ደግሞ የምታወሯት ጓደኞችም ሴቱን ጓደኛ ካላችሁ ካላት በቃ እነሱን ቢያንስ እሷን እንድታወሯት ምናምን ብዬ ነበረ። እኔ በሌላ በኩል ምናምን አስቤ አልነበረም። በእርግጥ በመጥፎም አስቤ አልነበረም። በሚዲያ መጠዋት የታመመች ሰሞን ሆስፒታል እንደገባች በመጥፎ ምናምን አስቤ አልነበረም ማለት እኔ ለእሷ አስቤ ወይ ደግሞ ከኛ ይልቅ ቢያንስ የምትግባባ ሴት ጓደኛ የሚያማክራት ቢያንስ እንደዚህ አድርጊ ምትላት እሺም እሺ የምትል አይነት ሰው ካለ ብዬ ነበረ በሚዲያ ይዣት የመጣሁት ማለት ነው በመጥፎ ምናምን አስቤ አይደለም እና እንደ እህት አታስብላትም አንተ እነሱን ለማለያየት ነው ወይ ደግሞ የእሷን ክፍተት ለማሳየት ነው እሷን ያለችበት ውድቀት ምናምን ለማሳየት ነው፣ ምናምን ያላችሁ ሰዎች አላችሁ እንዴ? እንዴት አስባችሁት ነው? እንዴት ስመቶላችሁ ነው? እኔ ከእህቴ ልጀምርላችሁ። እህት የለህም ወይ እንደ እህት ብታስብላት እንደዚህ ነገር አታረግም ምናምን ላላችሁኝ ከመጀመሪያው ጀምሮ የኔን ሕይወት የምታውቁ ሰው ካላችሁ፣ ሁለት ቆነጃጅ እህቶች አሉኝ፣ በጣም የምወዳቸው በጣም የሚወዱኝ ማለት ነው። እና የትኛውም ሰው እንኳን ሌላም ሰው ለሌላም ሰው ማስብን አይነት ሰው ነኝ ለሌላም ሴት ማስብን አይነት ሰው ነኝ ማለት ነው። እና ለሌላም ሰው አይነት ለሌላም ሴት ልጅ ማስብን አይነት ሰው ነኝ። እንኳን አታስብላትም ለሩታ ምናምን ብላችሁ አዳዲስ ደግሞ ለአወቃችሁኝ ሁለት እህቶች አሉኝ እኔ ማለት ነው። ማለት ማንም ሰው እንዲጎዳ አልፈልግም። ማንም ሰው ደግሞ የሆነ ቦታ ላይም ደግሞ እንዲሆን አልፈልግም። መጥፎ ነገርም እንዲፈጠርበት አልፈልግም። እንኳን ሩታ ይቅርና ማለት ነው እናንተ በሌላ መንገድ እያሰባችሁት ብዙ ነገር እያሰባችሁ እያወራችሁ ያላችሁ ሰዎች አላችሁ። እንግዲህ ምንም አልልም። ሩታ ላይ እየተጠቀምክባት ነው ምን እያልክባት ነው ላላችሁ ሰዎች እኔ ምኑ ጋር እንደተጠቀምኩባት ብትነግሩ ደስ ይለኛል። ማለት እቺ ልጅ እኮ እኔ አሪፍ እንድትሆንልኝ ወይ ደግሞ የሰው ምክር ሰምታ አንዳንድ ጓደኞቿ ይሄንን ቪዲዮ አይተው ቢያንስ እንዲመክሯት አይዞሽ እኛ አለንልሽ እንዲሏት ምናምን በማሰብ እንጂ በመጥፎ ምናምን አስቤ አልነበረም። ሆስፒታል ያለችበት እንደታመመች ምናምን ያሳወቅኩት ወይም ደግሞ በቪዲዮ ይዤ የመጣሁት እና በመጥፎ ያሰባችሁ ሰዎች አላችሁ። እና ደግሞ አንዳንድም ሰዎች አላችሁ ደግሞ ሩታ አቤል ጋነች ምናምን የምትሉ ሰዎች አላችሁ። አዎ እኔ ጋነች፣ እግዚአብሔር ይመስገን። እንዴት እያሰባችሁት እንደሆነ አላውቅም። አዎ እኔ ጋነች። እሺ ምን እንዲፈጠር ነው አሁን? እሺ እንዴት ነው የምታስቡት? ቆይ እንዴት እኔ ጋር ትሆናለች እቺ ልጅ ቤተሰብ አላት ምርጥ ቤተሰብ አላት እና ቤተሰብ የላትም ልታስብላት ነው ወይ ማንም ሰው የላትም ብለህ የምታወራው በሚዲያ ምናምን ላላችሁ ሁላችንም እኔም እናንተም ሁላችንም ቆንጥቶ ከልጅነታችን ቆንጥቶ ያሳደገን ቤተሰብ አለን እንኳን ሩታ አይቅርና ማለት ነው ሁላችንም ተቆንጥተን ያደግን ምርጥ ምርጥ ቤተሰቦች አሉ። ያው ሰው እንዳስተዳደጉ ይለያያል እንጂ እና ሩታ ቤተሰብ ሳይኖራት ቀርቶ ሳይሆን እኔ ሩታ ቤተሰብ ጋር መውሰድ አቅቶኝ ምናምን ሳይሆን ግን ሩታ ስለማትፈልግ ነው ይህንን ነገር ያራርኩት። ወይ ደግሞ ቤተሰቦቿን አስጠርቼ የሆነ ነገር መፍጠር ምናምን አቅቶኝ አይደለም። ቤተሰቦቿን አምጥቼ እሷን ማሳከም የሆነ ነገር መፍጠር ምናምን አቅቶኝ አይደለም። ግን ደግሞ ሩታ ስለማትፈልገው ነው። የማትፈልገው ነገር ደግሞ እኔ ጠንቅቄ አውቃለሁ እና ያንን ነገር ማድረግ ስለማልፈልገው እና ቤተሰብ የላትም ወይ ቤተሰብ እንደዚህ ምናምን ቤተሰብ እንደሌላት እንዴት ነው እንደዚህ ምን አይነት ነገር የምታደርገው ምናምን ላላችሁ ሰዎች ቤተሰብ አላት። ቤተሰብ ጋር ግን መውሰድ ስለማልፈልግ ነው። ምክንያቱም ሩታ ማትፈልጉ እና በሚዲያም የዛን ጊዜ የመጣችሁ ያው በሚዲያ ምን ይዣት የመጣው እንደታመመች ምናምን ያሳወቅኳችሁ፣ እኔ ሌላ ነገር አስቤ አይደለም። ቢያንስ እኔን አንዳንድ ሰዎችን እምቢ ስላለች ምግቢ፣ የሆነ ነገር አርጊ፣ ታከሚ ምናምን ስንላት እምቢ ስለምትል ቢያንስ የምትሰማችሁ ሰዎች ካላችሁ ወዲን ስም ሆነ ጓደኞቿም ሆነ ቢያንስ እሺ እንድትል ስለፈለግኩ ነው። ቢያንስ እንድታዋሯት ስለፈለግኩ ነበረ። ግን ደግሞ ሰው በሌላ ነገር አሰበብኝ ማለት ነው። እና እኔንም አኗርም ብዙ ሰው እየተቆጣን ያለ ሰዎች አሏችሁ። በውስጥ መስመር ለምንድን ነው በቪዲዮ ይዟችኋት የምትመጡት? ምናምን ያላችሁ ሰዎች አሏችሁ። በቪዲዮ ይዘናት የመጣ ነው ያው ቤተሰብ ጋር መውሰድ ምናምን አቅቶን ምናምን ሳይሆን፣ ኗር እንዴት ነህ? ሰላም ነው? ወሬ እያወራው በሩታ ጉዳይ ሆስፒታል ለምን ወሰዳችኋት ምናምን የሚል ወሬ ምናምን በጣም ተነስቶብናል። ቤተሰብ ለምን እንደሌለ አታስመስላላችሁም ምናምን ብዙ ሰው ብሎናል ማለት ነው። ግን እኛ ቀድመ ግን ሰላም ብትላቸው ደስ ይለኛል። ሰላም፣ ሰላም፣ ውድን የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን ያው አለን ማለት ይሻላል ከሁሉም ነገር እና ሰሞኑ አቤላ እንደነገራችሁ ነገራችኋል ያለውን ነገር እንደነገራችሁ አንዳንድ ሰዎች ትንሽ የደበራችሁ ሰዎች አላችሁ መሰለኝ። በሩታ ሆስፒታል በተቀረጸ ቪዲዮ ቅር ያላችሁ ሰዎች አላችሁ መሰለኝ። እና ብቻ እኔ ልላችሁ የምፈልገው ነገር ሩታ በሳት ሁሉም ሰው ልትሰማ ፍቃደኛ አይደለችም፣ በቃ ማለት ሰው የሚናገራትን ነገር ለመስማት ዝግጁ አይደለችምና በዚሁ አጋጣሚ አላቅም፣ ምናልባት ከአድናቂም ብቻ ሳይሆን ከቤተሰብም ቪዲዮም ያይ ምናምን ቅርብ ሰው ካለ እኔ እንጃ ሩታ የሚቀርባት ሰው ማንኛውም ሰው ብትዋወራት እላለሁ። ማንኛውም ሰው ብትሆኑ እና በዚህ ሰዓት ሩታ በጣም በጣም ሰው እንትን ይላታል ያስፈልጋታልና፣ እኛ አይታችኋል። እኔ ሞክር ያለው አቢላ ከመጀመሪያም ጀምሮ ሲሞክር ነበር ምናምን ነገር። ሩታ ግን ምን እንደሆነች አላቅም፣ ብቻ ሰው ለመስማት ዝግጁ አይደለችም፣ እያነጫነጫት ነው ምናምን ነገር ብቻ አላቅም። እኔ ምን ልላችሁ ምን ማድረግ እንደፈለገች አላቅም። እና አሁን በዚህ ሰዓት ደግሞ ያው ደስ የሚል ነገር አለ። ጋሽ ይሄን መጥቷልና ተገናኝቷል፣ ተገናኝቷል ቪዲዮም ላይ ምናምን ነገር ብቻ ይህም ትንሽ ተስፋ አለው። ታረቃዊ ብይ ተስፋ አረጋለሁ። ሁላችንም ምኞት እሱ ነው። እናንተ የምትፈልጉት እሱ ይመስለኛል። ብቻ አላቅም። ሁሉም ነገር ደግ ደግ ነው ያሰማንላለሁ አኗር እንዳላችሁ ነው እኛ ፈልገንና ዝም ብለን እሷን ለማሰደብ ወይ ደግሞ እሷ ነታች ለማድረግ ምናምን አስበን አይደለም። አንዳንድ ወደሶች ማለት ነው ለእሷ እንደምታስቡ እናውቃለን፣ ግን ደግሞ እንደናንተው ማሳቢነን ብለው ብዙ ነገር ብዙ ነገር የሚል ሰው አለ፣ ብዙ ሞሬ የሚያወራ አለ። ምን መሰላችሁ? በዚህ በእንደዚህን አይነት አጋጣሚ ብዙ ሰው ወዳጅም ጠላት የሚለይበት ታይም ነው ማለት። የሆነ አባባል አለ መታመሙን መታሰሩን ታሰር ትፈታለ፣ ወዳጅና ጠላት ግን ትለይበታለ የሚባል አባባል አለ። ያው ሩታም ታማ ብዙ ነገር ያየችበትን ነገር አለ። ሰውም እየቀለደባት የሆነ ነገርም እያላት ምናምን ብዙ ነገር ተብሏል። እና እኛም ወዳጅም ጠላትም የሷም ወዳጅ የሷም ጠላት ማን እንደሆነ ምናምን እኛ ለይተንበታል። ብዙ ሰው ለይተንበታል። የሚያላግጥ አለ፣ በእሷ በመታመም እሷን ሐኪም ቤት በመውሰዳችን ብዙ የሚያላግጥ ሰው አለ። ቤተሰብ የላትም ወይ የላትም ወይ እስክትባል ብዙ ነገር የለየንበትም አለ። አንድ ነገር እዚህ ጋር ልጨምርላችሁ እና በእሷ መታመም እንደዚህ ብትሆን ሰዎች ተገቢ አይደለም። በመጀመሪያ ማወቅም አይደለም አንደኛ ነገር ያለችች ልጅ ሴት ነች። እሺ ሴትም ባትሆን እንኳን ውስጥ የያዘችው እና እሷ ላይ ማልመጥ ወይ ማሾፍ ይሄ በጣም በቃ የበታችነት ነው ብዬሽ ነው ማሰብ። ምክንያቱም እሷን ለማሸማቀቅ መሞከር ምትጎዱት እሷን ብቻ አይደለም ብቻ ብታርፉ ባይ። ምክንያቱም የእሷን ሰላል ቦላ ምትጎዱት ሰዎች መጉዳት ምታስቡ ሰዎች እሷ ነገ ትታረቃለች፣ ነገ የተሻለ ቦታ ላይ ትሆናለች ምናምን ነገር እና ግን ጥሩ አይመጣውም። እንደዚህ ጥሩ አይደለም። ያው አንዳንድ ሰዎች አላችሁ ማለት እህት ምን እንዳለው እየሆናችሁ አይደለም። እህት የላችሁም ነው ወይ ደግሞ ወንድም ስንደዛ፣ በቃ የምሬ ነው እህት እንዳለው ወንድም እንዳለው አይደለም ምትሆኑት ማለት መልሳችሁ ምናምን ደስ አይልም። አስተያየታችሁ ሁላ ደስ አይልም። የእናንተ ማሳብ በምን አይነት ሀሳብ እንዴት እንደምታስቡት አላክም፣ ብቻ ምንም አልልም። እና አሁን ማለት እኔ የምለው ጋሽዬና ሩቷ እንዳዩት ከሆነ ተገናኝተዋል። አንተ ጋሽዬን ይቷ። እኔ ጋሽዬን አግኝቼው አውርቼዋለሁ። ምንድን ነው እሺ ማለት ከዚህ በኋላስ የሚሆነው ነገር ምን እንደሚሆን ምናምን እኔ አላውቅም። እግዚአብሔር ነው የሚያቀው። ምንም አላውቅም። ግን ደግሞ ጋሽዬ ያለውን ነገር በደንብ አስረድቼዋለሁ። በቃ ቢያንስ እሱ ትልቅ ሰው ስለሆነ ከሁላችንም ስለሚሻል ቢያንስ እሱ ለእሱም ያላት ከበሬታ ትልቅ ስለሆነ ቢያንስ ያለውን ነገር እንዳለ ምን እያስከፋት እንደሆነ ምንስ እየጎዳት እንደሆነ እንዳለ ነገር በቃ እሱን አገጭ ነገሩ ነው። ከጋሺ ውጪ ሊፈታው ይችላል ብዬ ማስበው ማንም። ሞክረናል፣ ሁላችንም ሞክረናል፣ ግን ይሄ ነው የሚባለው ጣላ መጣ ነው እና ጋሺ ልትሳማ ምትችለው እሱ አንተ ነህ። አንተም በተቻለህ አቅም ደጋግመህ ጋሺን ብታገኘውና ብታወራው ባይን። እኔ እስካሁን ጋሺን አላገኘው። እኔ ጋሺን በደንብ ብታወራው ባይን አብርሃም እኔ ከአብርሃም ጋር አልገናኝ አልገናኝ። ምክንያቱም እዚህ ጋር ለቤተሰብ ማለት ፈልገው ነገር አለ። አኗር ምን መሰለ፣ አንዳንዴ ወደ እውነት ስትሄድ ማለት ነው ብዙ ሰው ይርቅሃል፣ ብዙ ሰው ይሸሻል፣ ብዙ ሰው አንተን እንደ ጥፋተኛ ያደርጋል። ማለት የሚገባው ሰው አለ። አሁን እንደዚህ ስል የሚገባው ሰው አለ። ምን መሰላችሁ፣ ቤተሰብ ወደ እውነት ስትሸሹ ወደ እውነቱ ስታመሩ አንዳንድ ሰዎች ይሸሿቸዋል ከነ ይርቋቸዋል፣ እናንተን እንደ ጥፋተኛ ያደርጓቸዋል። ምን ልል ፈልጌ ነው? እኔ ብዙ ሰው እንትን እያለኝ ወደ ሩታ ስለተጠጋ እውነቱን ስለተናገርኩ ወይ ከእውነት አጠገብ ስለሆን ብዙ ሰው ሸሽቶኛል። ብዙ ሰው ደግሞ እንደ ጥፋተኛ አድርጎኛል። እኔ ደግሞ በዚህ ጉዳይ ምንም አይመስለኝም፣ ምክንያቱም መጥፎ ነገር አይደለም ያረግኩት ወይ ደግሞ አንገት የሚያስደፋ ነገር አይደለም ያደረኩት። ኮራ ብዬ ቀና ብዬ እንዴት ነው የሚያደርገኝ? ምክንያቱም የሰራሁት ነገር እኔ ጠንቅቄ አውቃለሁ፣ ወይ ትክክል ነኝ ብዬ ስለማቅ ማለት ነው። ብዙ ሰዎች እኔን በኔጌቲቭ ጥፋት ሰርታል፣ እነሱን ለማላየት ነው እነሱን የሆነ ነገር ለማድረግ ነው ምናምን ብለው ብዙ ነገር ሚሉኝ ሰዎች አለው። እኔ ምንም አይመስለኝም፣ ምክንያቱም እኔ ወደ እውነቱ ጋር እውነቱ ጋር ስለሆነ ምንም አይመስለኝም። እውነት ያለው ጋር ነኝ። አሁንም የተሸሸጉትና አጠገብ የሆኑት በቃ ከእውነት አጠገብ ነው። አሁንም እየሆን ያለዎት ይሄ ሰው እንደዚህ ሆነብህ፣ እንደዚህ ያደረገ፣ አንተ እንደዚህ ነህ እያረክ ያለሁ ምናምን የምትሉኝ ሰዎች አላችሁ። አብርሽና ሩታ እንዲለያዩ አንተን የምታደረገው ምናምን ውሸት እየሰበክ የባሰ ትዳር ውስጥ መሀል እየገባ ምናምን እየበጠበትክ የምትሉኝ ሰዎች አላችሁ። ምንም አይመስለኝም። ምክንያቱም እኔም ሩታም አንዳንድ ሰዎች። ያቃሉ ማንጋ እውነት እንዳለ ማለት ነው። እና ይሄንን አረክ ይሄንን አድርግሀል የምትሉኝ ሰው ካላችሁ ቀጥታ ንገሩኝ። ይሄንን አድርግሀል ማለት ከሩታ አጠገብ በመሆኔ ነው ወይ ደግሞ ሩታ በከፋት በተጨነቀች ሰዓት በታመመች ሰዓት ጠርታኝ አጠገቧ ስለሆንኩ ነው። እኔ ላይ እንደዚህ የሚሆነው እኔ ደግሞ ግን እኔ ምንም አይመስለኝም። እውነት እኔ ጋር ስላለ ቀና ብዬ አንገቴን ቀና አድርጌ ነው የሚሄደው። ደረቴ ነፍቼ የምሬን ነው። እኔ ጋር ምንም ውሸት የለማ ከእውነት አጠገብ ነው የሆንኩት። ማንም ሸሸኝ፣ ማንም ራቀኝ፣ ማንም ጣላኝ፣ ምንም አይመስለኝም። ምክንያቱም ከእውነት አጠገብ ነው ያለሁት። እውነትን ነው እየደገፍኩ ያለሁት። ብዙ ሰዎች አላችሁ፣ እንደዚህ እኔን በኔጌቲቭ ሀሳብ እያሰባችሁኝ ያላችሁ ሰዎች አላችሁ። ጭራሽ ብላችሁ ብላችሁ እችን ልጅን ለምን ሚዲያ ላይ ምናምን ታወጣታለ፣ ምናምን ለምን በታመመች ሰዓት ምናምን። አንተ ጥሩ ለማድረግ ሞክር እንጂ ሰው እንዲህ አለኝ እንዲህ አላለኝ አይደለም። አንደኛ አንተ ለሰው አይደለም የምትኖረው። አንተ ጥሩ የሰራህ የመሰለህን ነገር አርግ። ምንም ሆነ ምን ያው አንተ አብርሃምን ማግኘት ማትፈልግበት እንትን ካለ እኔ አለ ለማግኘት እሞክራለሁ። እኔ እሱን ለማግኘት የምችልበት ሁኔታዎች ካሉ አቅንቼ እሱን ለማውራት እሞክራለሁ። ብቻ ሁሉም ነገር ቢሆን እራሳችንም ቢሆን መሥዋዕት አርገን እነሱ የሚታረቁበት መንገድ ካለ እንግዲህ አንተም ቢሆን ዋጋ ለመክፈል ዝግጁ ነህ ብዬ አስባለሁ። አይ እኔማ ዝግጁ ነኝ፣ ከመጀመሪያውን ጀምሮ ዋጋ ለመክፈል። ግን ደግሞ አንዳንድ ሰው አኗር አንዳንድ ሰው አንተን ጥሩ እያደረግክ ወደ ኔጌቲቭ ወይ ደግሞ ሽንፈቱን አላምን ሲለ አንተን ወደ ኔጌቲቭ ወይ ደግሞ ወደ ጥፋተኝነት ሲያደርገ የሆነ የሚሰማ ስሜት አለ። ገብቶሃል? ጥፋቱ ማጋ እንዳለ እያወቀ እኔ አሁን አብርሃምን ማግኘት ማልፈልገው እኔና እሱ ልንግባባ አንችልም። ምክንያቱም ለምን ከኔ አጠገብ አልቆምክም እንደማለት መሰለኝ። እኔ የእሱ ነገር እች ልጅ እኮ እኔ አጠገቧ ባልሆን ሌላ ነገር ሊፈጠር ይችላል፣ ወይ ደግሞ እሷም እንደ ጥፋተኝነት ተሰምቷት ብዙ ሰው አጠገቧ ስለሌለ ሌላ ነገር ሊሰማት ይችላል። እኔ አሁን ከማንም ጋር ላወራ አልፈልግም። ቢያንስ ጋሽዬን አግኝቼዋለሁ። እንደገና አግኝቼው ያለውን ነገር ወይ ከሩታ ጋር እያገናኘሁት ቢሆን ያለውን ነገር ለማስተካከል ነው የሞክራለሁ እንጂ ጋሽዬን ተጠቅሞ ያለውን ነገር ችግሮችን ለመፍታት መሞከር ብቻ ነው ያለው አማራጭ ምክንያቱም እኛ እነዚህ ሰዎች እኛ ሁለታችን ሆነን ደግሞ እኛ ወጣቶች ተሰብስበን ምንም ልናረግ ምንም ልንፈጥር አንችልም እና ያሉ አማራጭ ጋሽዬን ተጠቅሞ ነገሮችን መጨረስ ነው እና አብርሃምንም ቢሆን ያው እናንተም አትግባቡበት የሆነ ሀሳብ ካለ ቢ ምንም እንትን የሚል ነገር የለም። እኔም ቀርቤ ቢኒያምም አለ በዛ በኩል ናም ነገር ቀርቤ ለማውራት ሁሉንም ለማውራት እሞክራለሁ እና አንተ ቢሲም ሁሌም ያረከው ነገር ልክ መስሎ የታየህ ነገር በሙሉ አድርገህ አንተ ለሰው ብለህ ሳይሆን፣ ለሰው ብዬ ምንም የማረገው ነገር የለም፣ ለራሴ ብዬ ነው የማረገው። አንዳንድ ደሞ ያው እኔ ትንሽ ስሜታዊ የሚያረገኝ ምንድነው፣ አንዳንድ ሰዎች በኔጌቲቭ ሲታሰብብኝ ነው። ነገሩ ሙሉ ብቻ ሰው እንደሚለው ከሄድን እኛ ማይሆን ቦታ ላይ ነን። ብቻ ራሳችን ትክክል ምናረገው ነገር ትክክል ሆኖ ከታየን ያው በትክክለኛው መንገድ መጓዝ ነው። ብቻ መጥፎ ነገር አንስራ እና ይሄን ነው ልል የምችለው። አኗር ማለት ነው። እሺ አሁን ሌላ ማለት ሩታና ጋሺ አሁን ድጋሚ መገናኘት የሚቻልበት አጋጣሚ ምናምን ካለ አኗር፣ እኔ አላወራም እንጂ ማለት ነው። መጀመሪያ ቀን ራሱ ማለት ነው እንዲገናኙ ያረኩት እኔ ነኝ። ማለት እቺ ልጅ ሩታ ለመሸሽ ምናምን እየሞከረች ነበረ፣ ማለት ፈርታ ማለት ነው። ጋሽን ታከብረዋለች፣ ተፈሯታለች ብያለሁ። እና ብዙ ነገር እንዳይፈጠርበት ሸሽታ ምናምን ነበር እና እንደ ምንም ብለሽ አግኘው ምናምን እኔና ነበረ ማከራይ እንደ ምንም ብለሽ አግኘው አውሪው። ከዛ ድረስ የመጣው አንችን ሊያገኝና አብርሽን ሊያዋራን የመጣው ብያት፣ እሺ ብላኝ እንደ ምንም ብላኝ እንደዚህ እና ያለው አማራጭ ቢኖር በቃ እንደ ምንም ጋሽን ከሷ አገናኝቶ ያው እንግዲህ አብርሃም ከጋሺ ጋር ነው ያለው። እሱን እንደዚህ በቃ ብቻ ነገሮች በጋሺ በኩል መጨረስ ያለብን ነገር ቢኖር በጋሺ በኩል መጨረስ ነው። ነገሮች የተቻለን ነገር በጋሽ ለማድረግ እንሞክራለን። እና አንዳንድ አንድ ሰዎች ቸኩሉና ነገሮች ቸኩላችሁ ባትፈርዱ ደስ ይለኛል። ምክንያቱም ቸኩሎ መፍረድ መጥፎ ነገር ያስመጣል ማለት ነው። እና ይህንን ልንል ነው ዛሬ የመጣ ነው ማለት ነው ከአኑ ጋር አብራችሁ ስለነበራችሁ በጣም እናመሰግናለን። እንወዳችኋለን። ቻው